ወሳብ ወሳብ ወሳብ ፋሚሊ እንዴት ናችሁ? ዌልካም ባክ ቱ ማይ ዩቲብ ቻናል ቤተሰብ እንኳን በሰላም በጤና ወደዚህ ዩትብ ቻናል መጣችሁልኝ። ቤተሰብ ታንኪ ዩ ሶ ማች ድጋሚ ስላየኋችሁ እጅግ በጣም ደስ ብሎኛል። ቤተሰብ ሰው ዛሬ አዲስ ማይክሮፎን ኮንደንሰር ይዤ መጥቻለሁ። እስቲ የዚህ ማይክሮፎን ጥራት ከወደዳችሁት ኮመንት ሴክሽን ላይ ጻፉልኝ። ቤተሰብ በሚቻለኝ አቅም ያው እንግዲህ የድምጽ ኳሊቲ ለማስተካከል እየሞከርኩኝ ነው ማለት ነው። ቤተሰብ ሰው ዛሬ በጣም ደስ በሚል ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ፣ ለእህት ለወንድም፣ ለሁሉም ልታጋሩት የምትችሉት በጣም ወሳኝ የሆነ ኢንፎርሜሽን ይዤላችሁ መጥቻለሁ። በኮንዲሽናል ግሪን ካርድ እና በፐርማነንት ግሪን ካርድ ያለው ልዩነት ምንድን ነው? በኮንዲሽናል ግሪን ካርድ የሁለት ዓመት ግሪን ካርድ ማለት ነው። በፐርማነንት ግሪን ካርድ ደግሞ የአስር ዓመት ግሪን ካርድ። በእነዚህ የግሪን ካርድ አይነቶች ያለው ልዩነት ምንድን ነው? ማንንስ የኮንዲሽናል ግሪን ካርድ ይሰጠዋል፣ ማንነስ የፐርማነንት ግሪን ካርድ ይሰጠዋል በሚለው ሙሉ ዲታይል የሆነ ኢንፎርሜሽን አጋራቸዋለሁ ዛሬ ቤተሰብ። ስለዚህ የትም ሳትሄዱ ይህን ኢንፎርሜሽን ሙሉ እንድትከታተሉት እጋብዛቸዋለሁ ቤተሰብ። ስለዚህ ምንም ጊዜ ሳንገድል ሌስ ጌት ቱ ደ ፖይንት ጋይስ። ፋሚሊ ሰው ኮንዲሽናል ግሪን ካርድን ፐርማንት ግሪን ካርድ። ኮንዲሽናል ግሪን ካርድ ማለት እንደ ስሙ ኮንዲሽናል ወይም ደግሞ ጊዜያዊ ነው፣ ለሁለት ዓመት የሚሰጥ ግሪን ካርድ ነው። ፐርማነንት ግሪን ካርድ ማለት ግን እንደ ስሙ ቋሚ የሆነ ፐርማነንት፣ ለአስር ዓመት የሚሰጥ በየአስር ዓመቱ የሚታደስ የግሪን ካርድ አይነት ነው። ስለዚህ በኮንዲሽናል ግሪን በፐርማነንት ግሪን ካርድ ይመደባል። ይህን በደንብ ግልጽ አድርጌ ዛሬ ይህን ኢንፎርሜሽን አጋራችኋለሁ። ስለዚህ ቤተሰብ አዲስ ስለሆናችሁ ይህን ዩቲዩብ ቻናል ላይክ፣ ሸር፣ ሳብስክራይብ በማድረግ ጀምሩት። ኮመንት ሴክሽን ደግሞ ሰላም፣ ፍቅር፣ ይቅርታ እያላችሁ ጻፉልኝ። እነዚህ ቃላቶች ሳነባቸው ለራሱ ሰላም ይሰማኛል እና ስለምትጽፍልኝ ደግሞ እጅ ጋር በጣም አመሰግናለሁ። ኦኬ በፐርማነንት ግሪን ካርድ እንጀምር። ለነገርኳቸው ፐርማነንት ግሪን ካርድ ማለት ለአስር ዓመት የሚሰጥ በየአስር ዓመቱ የሚታደስ የግሪን ካርድ አይነት ነው። ስለዚህ እነማን በዚህ ስር ይመደባሉ? ኦኬ አንድ በአንድ ለነገራችሁ ነው። ኦኬ አንድ በቤተሰብ ቪዛ ለመጡ ሁለት በዲቪ ቪዛ ለመጡ ሶስተኛ በኢምፕሎይመንት ቤዝድ ቪዛ ለመጡ አራተኛ እዚህ ሀገር መተው አሳይልም ለጠየቁ ወይ ደግሞ በሪፍጂ ወደ አሜሪካን ሀገር ለመጡ እነኚህ የአስር ዓመት ግሪን ካርድ የሚያገኙበት መንገድ አለ። ነገር ግን በቤተሰብ ቪዛ ለሚመጡ ፕሮባብሊ የሁለት ዓመት ግሪን ካርድ ሊሰጣቸው የሚችልበት አጋጣሚ አለ። ወደኋላ በደንብ ኤክስፕሌን አደርግላችኋለሁ። ኦኬ ቤተሰብ አራይት ሰው አንድ በአንድ እንያቸው። በቤተሰብ ቪዛ ለመጣችሁ ማለትም ልጆች፣ አባትናት ወይ ደግሞ ባልና ሚስት ሊሆን ይችላሉ። ኦኬ ልጆች ቀጥታ የአስር ዓመት ግሪን ካርድ ያገኛሉ። አባት እናትም እንዲሁ የአስር ዓመት ዓመት ግሪን ካርድ ይሰጣቸዋል። ባልና ሚስት ግን የሁለት ዓመት ግሪን ካርድ የሚሰጥበት አጋጣሚ አለ። የአስር ዓመትም ሊሰጥበት የሚችል አጋጣሚ፣ ማለት ይህ የሚሆንበት መንገድ ምንድን ነው? በጋብቻችሁ ቆይታ ነው። ልክ የኢሚግራንት ቪዛ ሲመታላችሁ ኤምባሲ ላይ ጋብቻችሁ ሁለት ዓመት ከሞላው እና ከዛ በላይ ከሆነ የአስር ዓመት ዓመት ግሪን ካርድ ይሰጣችኋል። የዛኔ የኢሚግራንት ቪዛ ሲመታላችሁ ጋብቻችሁ ሁለት ዓመት ካልሞላው የሁለት ዓመት ኮንዲሽናል ግሪን ካርድ ጊዜያዊ ግሪን ካርድ ይሰጣችኋል ማለት ነው። ይሄ ነው። ኦኬ፣ ወደ ሁለተኛው ንግባ። ወደ ሁለተኛው ምንድን ነው? ዲቪ ቪዛ ላሸነፋችሁ በዲቪ ቪዛ ላሸነፋችሁ ሲንግል ከሆናችሁ እራሳችሁን ችላችሁ ነው የምትመጡት። ጋብቻ ካላችሁ ወይም ትዳር ካላችሁ ለባል እና ለልጆቻችሁ አንድ ላይ በቤተሰብ ነው የምትመጡት። ኦኬ ለሁላችሁም የአስር ዓመት ግሪን ካርድ ይሰጣችኋል። ሶስተኛ በኢምፕሎይመንት ቤዝድ ቪዛ ለመጣችሁ ማለትም በኢቢ ዋን፣ ኢቢ ቱ፣ ኢቢ ትሪ፣ ኢቢ ፎር በእነኝ የመጣችሁ የአስር ዓመት ግሪን ካርድ ይሰጣችኋል። ከዛ ቀጥሎ ያለን ምንድን ነው በአሳይለም እዚህ ሀገር አሳይለም ይሰጣችሁ ወይ ደግሞ በሪፊጂ ወደዚህ ሀገር የመጣችሁ ኦኬ። በአሳይለም ከሆናችሁ አሳይለማቸው አፕሎድ ከተደረገ በኋላ ከአንድ ዓመት በኋላ ለግሪን ካርድ አፕላይ ታደርጋላችሁ። አፕሮቭ ከተደረጋችሁ በኋላ የአስር ዓመት አመት ግሪን ካርድ ይሰጣችኋል። በሪፊጂ የምትመጡ ሰዎች ደግሞ እዚህ ሀገር መጣችሁ አንድ አመት ከቆያችሁ በኋላ ለግሪን ካርድ አፕላይ ማድረግ ትችላላችሁ። ከዛ በኋላ የአስር አመት ግሪን ካርድ ይሰጣችኋል ማለት ነው። ይሄ ነው እንግዲህ በዚህ ዙሪያ መቼኑ ለዜግነት አፕላይ ማድረግ የምንችለው የሚል ጥያቄ ካላችሁ፣ አሁን ከገለጽኳቸው በሙሉ ማለት ነው በሙሉ በጋብቻ ቪዛ የመጣችሁ ማለትም የአሜሪካ ዜጋ የሆነ ሰው ጋብቻ የፈጸማችሁ ሰዎች ብቻ ናችሁ። ለአሜሪካን ሀገር ከመጣችሁ ግሪን ካርድ ከያዛችሁ ከሶስት ዓመት በኋላ ለዜግነት ማመልከት የምችሉ። የተቀራችሁ በሙሉ ግሪን ካርድ ከያዛችሁ ከአምስት ዓመት በኋላ ነው ለዜግነት አፕላይ ማድረግ የምችሉ። እንዲያው የሚያስፈልግ ሆነ ኢንፎርሜሽን ሸር ማድረጋችሁ። ወደ ሁለተኛው ሌላኛው ነጥባችን እንግባ። ምንድን ነው እሱ? ኮንዲሽናል ግሪን ካርድ ኮንዲሽናል ግሪን ካርድ እንደነገርኳችሁ ለጊዜው የሚሰጥ የሁለት ዓመት ግሪን ካርድ ነው። ኦኬ ሶ ይህን የሁለት ዓመት ግሪን ካርድ ሊያልቅ ሲል ዘጠና ቀናቶች ሲቀሩት ከነኚህ ዘጠና ቀናቶች ውስጥ ወደ ፐርማነንት ግሪን ካርድ ማመልከት መቻል አለባችሁ። ያ ማለት ፎርም አይ ሰቨን ሀምሳ አንድ ትሞላላችሁ ማለት ነው። ከዛ በኋላ ለፐርማነንት ግሪን ካርድ አፕሮቭ ከተደረጋችሁ የአስር ዓመት ግሪን ካርድ ይሰጣችኋል ማለት ነው። ስለዚህ በዚህ በኮንዲሽናል ግሪን ካርድ ስር የሚመደቡ እነማን ናቸው? አንድ በጋብቻ ቪዛ የመጣችሁ፣ በጋብቻ ቪዛ የመጣችሁ ሲባል ቅድም እንደነገርኳችሁ በጋብቻ ቪዛ ፕሮሰስ አድርጋችሁ የኢሚግራንት ቪዛ ሲመታላችሁ ጋብቻችሁ ሁለት ዓመት ካልሞላው፣ ኦፍኮርስ ኮንዲሽናል ግሪን ካርድ ይሰጣችኋል። ኦኬ ሰው በዚህ ስር ትመደባላችሁ ማለት ነው። ስለዚህ ምን ታደረጋላችሁ? በግሪን ካርድ በኮንዲሽናል ግሪን ካርድ ቆይታችሁ ዘጠና ቀናቶች ሲቀራችሁ፣ ሁለት ዓመት ሊሞላችሁ እንደነገርኳችሁ ወደ ፐርማነንት ግሪን ካርድ አፕላይ ታደርጋላችሁ ማለት ነው። በሁለተኛ በእጮኛ ቪዛ ወደ አሜሪካን ሀገር የመጣችሁ ሰዎች በእጮኛ ቪዛ ስትመጡ እዚህ ሀገር መጣችሁ ጋብቻ ስለምትፈጽሙ ጋብቻችሁ ሁለት ዓመት ስላልሞላ ኦፍኮርስ ኮንዲሽናል ግሪን ካርድ ነው የሚሰጣችሁ። ስለዚህ ልክ እንደሌሎቹ ደሴም መንገድ ተጠቅማችሁ ፐርማነንት ግሪን ካርድ ታገኛላችሁ ማለት ነው። ሶስተኛ፣ በኢቢ ፋይፍ ኢንቨስተር ቪዛ። በዚህ ቪዛ የምትመጡ ሰዎች ደግሞ የሁለት ዓመት ኮንዲሽናል ግሪን ካርድ ነው የሚሰጣችሁ። ልክ እንደዛው ለፐርማነንት ግሪን ካርድ ታመለክታላችሁ የአስር ዓመት ግሪን ካርድ ይሰጣችኋል ማለት ነው። ይሄ ነው ያለው ልዩነቱ። ሁሉም ላይ እንደነገርኳችሁ አምስት አመት ሲሞላችሁ በግሪን ካርድ ቆይታችሁ አምስት አመት ሲሞላችሁ ለዜግነት አፕላይ ማድረግ ትችላላችሁ። ከዜጋ የሆነ ሰው ጋር ጋብቻ ፈጽማችሁ የመጣችሁን ግሪን ካርዳችሁ ከያዛችሁ በኋላ ከሶስት አመት በኋላ ለዜግነት ማመልከት ትችላላችሁ ማለት ነው። ይህን ያለው ልዩነት በኮንዲሽናል ግሪን ካርድ እና በፐርማነንት ግሪን ካርድ ሆፕፉሊ፣ ይህን ኢንፎርሜሽን ይጠቅማችኋል ብዬ አስባለሁ። ቤተሰብ አብራችን ከቆያችሁ ላይክ፣ ሸር፣ ሳብስክራይብ ማድረጋችሁ እንዳይረሳ። ኮሜንት ሴክሽን ደግሞ ሰላም፣ ፍቅር፣ ይቅርታ ያላችሁ ብትጽፉልኝ በጣም ደስ ይለኛል። ሰው ሰላማችሁ ብዝት ይበልልኝ። አዝ ኦልወይስ ማች ላቭ።